ሂዱና ጠይቁት። ይሄ ጀግና የጀግና አባት እንዲህ እንደ ዛሬው እንባው ጠብ ሳይል ልቡ ሳይሰበር ለአማራነት ብሎ ጫካ ገብቶ ሳለ በመጫት መክዳ በአባትነት ወንበር እሱ ውብ ደርሶለት ስሙን የሚያስጠራ ወንዶ ወልዶ ነበረ። ታዲያ ምን ዋጋ አለ? የአባቱን ማህተም የእናቱን መለዮ ሰንደቅ ስላልካደ ከሀገር በፊት ልሙት በሚል የሀገር ፍቅር ስለተለከፈ ንዛ ልጆቹ አማራ ከሚሞት የልሙትለት ያሞራራት ያርገኝ ባንዲራውን ይዤ ከዱር ከጫካው ላይ ሙትት ብዬ ልገኝ እያለ በክብር እያለ በቁጭት ልጁን አሳደገ። ከሀገር በፊት አንተ መቃብር ይሰማ ብሎ የላከው እንኳን የበክሩን የማታ ምርኩዙን ሙጣ ጩኝ ያጣው አየህ ወንድም አለም አየህ ሽህት አለም ዘመን ሲገለማ ሀገር ሲልመዘመዝ እህል እያፈራ መሬቱ ያበቅላል። የባንዳ አባት ጠግቦ የጀግና አባት ገላ ምንሽሩ ይዞ በጫካ ያነባል። ለጀግና አባት ቆሎ ለባንድ አባት በርኖስ ጀግና ልጅን ማጣት ምንስ ያጽናነዋል! ምን ቃል አበርትቶ ምንስ ያክመዋል? እኔ ልብ ይሰበር፣ እኔ ድክም ልበል። አታልቀስ አባቴ፣ አርበኛው መሳፍንት፣ ይሄ ቀንም ያልፋል። ጃኖና ቦላሌ ጥንግ እያሰፉ ያለ በሙሉ አርበኛው አባቴን የወላድ መሃን አድርገው ታረፉ። እናማ አማራ ሆይ፣ አያችሁ ዛሬ ጧት የነ ጎበዝ አባት ጧሪ ቀባሪ ልጆቹን ሊያሳቱት እንባውን ጠጥቶ በልጁ እየማለ ሄዱና ጠይቁት። ያ የአማራ ኩራት ያ የጎንደሩ ፈርጥ ይህንን ሲሰማ አፈር ልሆን ብሎ ከጀግኖች ልጆች ጋር እኔም ልሙት ብሎ ጫካ ነው ያደረ